ስኝ ሚ ምን? የኔ ልጅ አጠፋውኝ እንዴ? በሀሳብ ጭልጥ አልሽ እኮ። እረ በፍጹም እርስዎ ምንም አላጠፉም። የሆነ ነገር አስታውሼ ነው። እንደው የኔ ልጅ ያፌትን ብጠይቀው የሚመልስልኝ መስ ታቂያለሽ አንቺ ምንም ነገር አያገባሽም አርፈሽ ተቀመጪ ብሎኛል። የአፌት በሰርጉ ቀን ራሱን ስትወደቅ ፌን ትሰራ። እንግዲህ ሰላም ጤና ይስጠለን፣ ውድና የተከበራችሁ ተመልካቾቻችን እንደምን አላቸው? እግዚአብሔርም መስገን ደህና ነኝ። እንግዲህ መግቢያው ላይ ቀንጨፍ ያደረኩት ቪዲዮ ኤፉዬ የአፌት አክስት እየጠየቀች አሳለ ጨረቃ ትመስል ያለሽ በጣም ቆንጅዬ ነሽ እያለሽ ስትላት የኔ ጨረቃ ብላ ስስማት ናታን ትሳላትና የኔ ጨረቃ ሚስጥረኛ የአሁኑ ሲያወራት የነበረ ሁሉ ያን ሁሉ እየሰማኝ ስታስታውስ በሀሳብ ትሄዳለች። የዚህ ጊዜ አክስትየዋን ምን ነው ምን ሆነሽ ነው በማለት ጥያቄ ትጠይቃታለች። ኤፍ የም እንግዲህ፣ አይ የሆነ ነገር ትዝ ብሎኝ ነው ስትል ትመልስላታለች። የዚ ጊዜ እንግዲህ እያፌት ይመጣል ከመሀል ላይ ይህን ሁሉ ጥያቄ መጠየቅ አያስፈልግም፣ እንድጠይቂያት አያስፈልግም ሲ ብሎ ላክስቱ ይመልስላት አለ። ይህን አይነት መልስ እሷም በሚያወራው ነገር ትደናገጥና ዝም አለች ማለት ነው። ምክንያቱም እንግዲህ ሰርግ የተደረገው ያን ነው ለተንኮል ስለሆነ ያስበው ቤተሰቡና የጠራው እንግዲህ እነርሱን ብቻ ማለት ነው። እሱ እንደዚህ ቤተሰብ የሞላ ሰው እንደዚህ ብዝት ያለ ሰው አይመቸኝም ሲል ነበረ። እሱም እንግዲህ ናታንን ለማናደድ እና የናታን ጓደኞችን እንዲሁም እነን ለማናደድ ነው በዛህ አይነት ደረጃ የሄደው ማለት ነው። ግን አንዳንዴ እኔ ከዚህ ከድራማ የተማርኩበት ምንም ኃይለኛ ብትሆኑ ምንም ለሰዎች ላይ እንትን ብትሉ ይሁን እንግዲህ ዛሬ በደስታው ቀን የተደረገውን ነገር ታውቃላችሁ። ዋው ዋው ቤዚን እውነት ለመናገር ወደድኳት ማለት ነው። መጀመሪያ ላይ እንደምታናድደኛው የድራማው ካራክተርም ቢሆን ዝም ብሎ አንዳንዴ ስትከታተሉት የሚሰጡት የሚናገሩ ነገር እንትልብ ይችላል ግን ካራክተሩ ነው። እና ቤዚ ማረሚያ ቤት ገብታ ከመጣች ጀምሮ በጣም ተለውጣ ጸባይዋ፣ ሁሉ ነገር እየተስተካከለች ሁናለች። እንግዲህ ዛሬ የእሱን ሰርክ እናስቀረዋለን በማለት ውሳኔዋን ራሱ ከተኛበት ናታንን ቀሰቀሰች። አባነነችው ማለት ነው። ተነስ፣ እሷ ዛ እየታገለች ነው። አንተ ደግሞ እስኪ ንቃ፣ ወንድ ወንድ ምሰል ራስህ እስኪ እሷ ያለችበትን እሰብ እያለች ስትናገረው ነበረ። የዚህ ጊዜም እውነትም ያለችው ነገር እኮ ልክ ነው በማለት ወደ ሚወደው ጓደኛው ጋር ወደ ቤኒ ጋር በማቅናት ቤኒንም እንደዚሁ ሰርጉ ተጠራን ስለዚህ ለቅዳሜ ነው ያለውና፣ ይህን ሰርግ ማሰናከል አለብን የሚል ጥያቄ ነበረ ለቢኒም የነገረው። ቢኒ ደግሞ ቀድሞ የሚያዘጋጀውና ይሄ ሰርግ እንዲቀር ሲስተም በቃ መላይ እየፈጠረ ነበረ ያለውና፣ ደግሞ ከናታን ላይ ይህ አይነት ጥያቄ ሲመጣለት በደስታ ውስጡ ደስ እያለው የተቀበለው ማለት ነው። ቢኒም እንግዲህ በቃ እሺ፣ ይሄ ነገርማ ደስ ያለኝ ነው ስለነቃ ተመስገን። ፈጣሪ ሆይ፣ ናታን እንዴት አይነት አስተሳሰብና ከእንቅልፉ ስለነቃልኝ ደስ ብሎኛል ብሎ ፈጣሪውንም አመሰገነ። ቤኒ፣ እሱም አልዳበቀም። ይሄንን እንትን ያመጣችው! ቤዚ ናት ብሎ ይነግረዋል። ያው ቤዚ እንግዲህ በፊት ወደ ማረሚያ ቤት ሳገባ ማንነው ኤቁዬን ለማስገደል ብዙ ነገር ስታደርግም እንትን ስትል የቆየች ናት እና እሱም ተጠራጥሯት፣ እኔ ግን ብዙም አላምናትም በማለት ይነግረዋል። አያ አሁን ላይ ቤዚ በጣም እንትን ብላለች ደግሞ ሳልነግርህ ብሎ አይደለም አንተ ጋ እንትልል ጭራሽም፣ ስሜህም አንተ ጋ ምንም ነገር ግንኙነትም እንትንም የለኝ። የዛኔ እንደዛ ያልኩ ማን ነው አንተን ለማስቀረትና አብረህኝ ያድረሃል ያልኩት ለዛ ነበረ፣ ግን ይሄም ውሸት ነው በቃ ብላ ብሎ የነገረችውን ለጓደኛው ቤኒ ይነግረዋል። ቤኒም እንግዲህን ሲሰማ አስተዋይ ነው እና ታዲያ ይሄ ከሌለ የሞተው ልጅ እንግዲህ ይህ ማነው ከማን ተረግዘ የሚል ጥያቄ ከቢኒ ይጠይቀዋል። አንተ ይህ ለኬ ሱም እኮ አለና ትዝ አላለኝም የሚል መልስ ይሰጠዋል ማለት ነው። የዚህ ጊዜ ቢኒ በቃ አሁን አሁን ይሄን እርሰው በቃ ተው ይለዋል ማለት ነው። እሱም እንግዲህ ይሄን እርሳተው በቃ ወደ አሁን ወደ ዓላማችን ነው። ምንም ነገር እንዳጠይቃት ይሄ ሲያልፍ ተጠይቃት አለ የሚል ጥያቄ ሲነግረው ነበርና እንግዲህ እሷም ለመሄድ ወደ ሰርጋቸው ሱፉን ምኑን ለባበሰ ሁላቸውም በተንፏፍካሉ። ከዛ እሱም ሱፍን በሚለብስ ሰዓት ትዝ አለው እና ሊጠይቃትም ማሰበ ግን ደግሞ በዚህ ሰዓት እንዴት አለና ልጠይቅሽ ቤዚዬ ሲላት እሺ ስትል መጨረሻ ላይ ሲስተሩ ፅ ትመጣለች። ፅ ስትመጣ ወሬውን የሚያቋርጡ እና በቃ ስለራሳቸው ፕሮቶኮል ሲነጋገሩ ነበር እና ሰርጉ እኮ አፌት ሳይሆን እናንተ ሙሽራ መስላችሁ ነው የምትሄዱበት እያለች ስታወራ ነበር እና ቤዚም እንግዲህ ይህን ሁሉ ስትናገር እነ ገኒዬ ጋ ስንሄድ እንግዲህ እነ ገኒዬም እንግዲህ ገንም አልሄድም በማለት ልጄ እንዴት እንትን ትለኛለች፣ ተቆጥታኛለች እኮ ልጄ ፍጹም አትቀበለኝም በማለት ይሄን ነገር ትላለች። እሱም እንዴት እንትን አትልሽም ትቀበልሻለች ይላታል። ምንም ግን አላሰባችሁም። ልቧ ተጠራጥሯል። ሰርጉ ላይ ምንም ችግር አታመጡ ምናምን እያለ ስትለው ምን ችግር እናመጣለን፣ ልጆች ከልጅሽ ጎን አሁን መቆም አለብሽ እያለ ቤኒ ሲያናግራት ነበረ ማለት ነው። እሱ እሱ ብለው ወደ ሰርጋቸው ሄዱ። ሰርጋቸውም ሲያመሩ እንግዲህ ደስ ያለ ያቺ የቤቷ ሰራተኛ እና ህዋን የቤቷ ሰራተኛ ይመስለኛል ፖሊስ ናት ብዬ ነው የማምነው። ምክንያቱም መረጃ ከመስሪያ ወደ መስሪያ ቤት እየላከች ነው። ሰርጉም ላይ ሆና ፎቶ እየአነሳይ ነበር። ለእሷ ሚሴጅ እየላከች ለህዊ ማለት ነው። ህዊም እንግዲህ የዝግዜ ጊዜ ተሸፋፍና ነው ገብታ ወደ ኤፍቢኤ ጋር በመሄድ እኔ ህዊ ነኝ በማለት እናታን እያሳ ማን ነው ስሙ ያፊት እኔንም ለመያዝ እያሳደደኝ ስለሆነ ያለው፣ እኔ ልጆች ከዛኛው ጋር መሄድና ገብቼ ለእነሱ መድረስ አለብኝ። ካሁን በኋላ ኤፉዬ ቤዚ በጣም ተቀይራለች። በጣም ነው የምትወድሽ፣ ተዋደዱ በቃ እያለች ጥሩ ምክርና እንትን ስሰጣት ነበረ። ግን ምንድን ያስብሽ? ለመጨረሻ ጊዜ ነው እኔም ሊሄድ ስለሆነ ንገሪኝ፣ ምን ብሎ አስፈራርቶች ነው አሁን አልፏል። በቃ ሁሉንም ነገር ተይው በማለት ኤፉዬም ትነግራታለች። የዚህ ጊዜ ብጠይቃትም ለመናገር ፈቃደኛ አይደለችም። እሺ በቃ ብላ በቃ ለሄር ነው ስታ እኔ እዛ አትሄጂ፣ በፍጹም አትሄጂ፣ እኔ ሁሉንም ነገር አስተካክላለሁ፣ ሁሉንም ነገር ብላ ስትላት ቢሆንም አንቺ ፈናንሽ እኔ ሂጂ ለእነሱ መድረስ አለብኝ ብላ ትነግራታለች ለኤፉ። ኤፉም ያው እንግዲህ እዛ አባት ትሄጂ እያለች እየተጨነቀች ያን ነገር ስላየችው ስትላት ነበር። እኔ ስወጣ ሁሉም ነገር እንትን ይላል ስትላት ቢሆንም አንቺ ከቤዚ ጋር እንትን በይ ተዋደዱ ምናምን ብላ መክራ ስማት ትለያታለች። እሺ ብላ እንግዲህ ወደ ሰርጉ መጥተው ያቀናሉ። ሰርጉ ላይ ሲሁላቸውም ተሰበሰቡ እንግዲህ ያልታሰበው ዱብዳ ማለት ነው። እንግዲህ ያፌት የሱ ሰርግ ላይ ለሰዎቹ ክፋት ሲመኝ፣ ለሰዎቹ ሰዎችን እንግዲህ በተለይ ናታንን ልቡን አቆስለዋለሁ ብሎ በሰዎቹ ላይ ሲመኝ እንግዲህ ሚስቱንም ይዞ ሚዜም የለው ምንም አጃቢም የለው ይዞ ሲወጣ፣ ናታንም ስሜታዊ ሁኗል። ብዙ ነገር ላይ ስሜቱን እንትን ብሏል። እንግዲህ እኔ እዚህ ጋር የማደንቃቸው ጤንና ማንች ከሁሉም ቤዚ ማለት ነው። ቤዚ ይዛው የመጣቸው ነገር ዋዋው ያንን እንግዲህ ፌንት የሚያስነቅል ራሱን የሚስት መድኃኒት ጨምረው ውሃው ጋር ቀላቅለው እንከጠጣ ደክሞታል። ከመውደቁ በፊት አፉም ደርቋል። ሁሉም ነገር እንተን ብሏል። ስለዚህ ከመውደቁ በፊት ይሄን ነገር ስጥልኝ ብላ ፂ አፈቅራት አለሁ የሚለው ልጅ ደግሞ እንካ ብላ ስሰጠው የዚ ጊዜ እሺ ብሎ እሱም ሰጠው። ደግሞ ታልቁሞ ፍርሃት ፍርሃት አለኝ ጨነቀኝ፣ ውስጤ ሁሉ ተጨነቀ እያለ ውስጡ ተጨናንቋል። ያንን የተሰጠውን መድኃኒት ንጹህ ውሃ መስሎ ያን ውሃ ሲወስድ ምንም እንትን አላለው፣ ሁሉንም ወሰደ ማለት ነው። እንገዛ እንግዲህ ሚስቱንም መጥቶ ይዞ ሊወጣ አጅቦ ይዞ ሊወጣ ሚዜም ስለሌለ እንደዚህ በአማረ መልኩ በቃ ሚስቱንና እንግዲህ ናታን ይቃጠላል፣ ናታን ራሱን ስቶ ይውድቃል፣ ናታን እንደዚህ ይሆናል ብሎ ነው እንግዲህ ያሰበው ማለት ነው። ስል ላይ እንግዲህ ያፌት ይሄም ሁሉ ተንኮልም ቢያስብ፣ መጨረሻ ላይ ግን በጣም ደስ ብሎኛል ማለት ነው። እንደዛ ሆኖ ሳለ ያ መድኃኒት ለእሷ ቀለበት ሊያስር ያን ሁሉ እንግዲህ ናታንም ስሜታዊ ሆኗል። እሷን በዛ አይነት ደረጃ ሲያያት እንደዛ እንትን እያለ ሲል የዚ ጊዜ ናታን ስሜታዊ ሆኖ ራሱን መቆጣጠር ተረጋጋ፣ ራስህን አረጋጋ እያለች ቤዚ ደግሞ በጣም ጎበሱ ናለ የቤዚ መቀየር፣ ማረሚያ ቤት ሁሉንም ይቀይራል። ይህ እንግዲህ ለነሱ የተዘጋጀ የሰርግ እንትን ነው። አንደኛዋ እንግዲህ እዚህ ውስጥ ሆና ነው። ይሄ ቤት እኮ የኔ ወንድምም ተከራይቶበት ይኖር ነበረ፣ የነዚህ የልጆቹ ቤት ነበረ እያለ ይታወራል። ይህን ጊዜ እነሱ እንትን እያሉ ሳለ አሁን ላይ እንግዲህ ሉሊትም ባጠሩኝ መጣሁኝ ምናምን እያለች እንትን ስትል ነበር። መቼም እነ ናቱን ይነግሩሻል ብዬ ነው ኔት ይነግርሻል ብዬ ነው ምናምን እያለ ሲላት ነበር። እዚህ ጋር ሉሊት ስትመጣ ሳቄ ነው የመጣው ማለት ነው። እና እንግዲህ ያማለህም ማለ ሰርጉ ተደገሰ። ለእናትየዋ ላማቸ ብሎ ጋቢ ሊያለብስ ሄዱ። ጋቢያቸውን ይዘው ለገንዬ ካለበሱ በኋላ እንግዲህ ወደ ይዞ ቀለበቱን ሊያስር ሲሄድ እንግዲህ የወሰደው መድኃኒት ፌንት እንድነቅል አድርጎታል ማለት ነው። እንግዲህ ፌንት ሲነቅል ናታን ያፌት በደገሰው ናታን ሚስቱን ይዞ ይሄዳል ማለት ነው። ቀለበቷን አስሮ ይዞ ይሄዳል ማለት ነው። እሱም ደግሞ እንግዲህ ስለታመመ ወደ ሆስፒታል እንደሚገባ ነው የሚታየው ማለት ነው። ዙሩ አይሞትም፣ ምክንያቱም ከሞተ ተፈጸመ ነው የሚባለው እንጂ ማን ነው ያፌት አይሞትም። ገና እሱ ማን ማነው? እንትና ይወስዳታል። ማነው? ያፌት? ማነው? ናታን ይወስዳታል። ያፌት ደግሞ ሆስፒታል ይገባል ብዬ ነው የማስበው እዚህ ላይ ማለት ነው እና በጣም ደስ የሚለው ባለማሰሩ ቀለበትን ሳያስርላት የሰርጉለታ እንግዲህ ወደቀ ማለት ነው። አንዳንዴ በሰዎች ላይ እኛ በሰዎች ላይ ሰው ልጆች ክፉ ነገርን እናስባለን፣ ሰዎችን ለመጉዳት እንሄዳለን። ነገር ግን እኛም የወደቅንበት ለሰዎቹ የቆፈርነው ጉድጓድ ውስጥ እራሳችን እንገባበታለን ማለት ነው እና አሁን ላይ እንግዲህ ማን ነው ያፌት ናታንና አናድዳለሁ ብሎ እንግዲህ የተሰራው ስራ ይሄን ይመስላል ማለት ነው። መጨረሻው ላይ በጣም ነው ያስደመመኝ ማለት ነው እውነት ለመናገር ማለት ነው እና ያፌትም ሳያገባ በዚህ ደረጃ ውስጥ ነው ያለው። እንግዲህ እሱም መበቀላለሁ ብሎ ሲነሳ ከህመሙ ብዙ ነገር እንትን ይላል። እርግጠኛ ያች ፖሊስ ደግሞ ፈትሻ ላፕቶፕን ምንሆንም መረጃውን ልታገኝበት ትችላለ ል በላፕቶፕ የሚያነን የውሸት እንትን የቀረጹትን ታገኛለች ብዬ አስባለሁ ማለት ነው። ስለዚህ ስለዚህ የዛሬው ሰርግ በዚህ ላይ አብቅቷል ማለት ነው። እንግዲህ ያፌትን በሰዎቹን ሰዎችን አስለቅሳለሁ፣ በተለይ ናታንን እጫወትበታለሁ ብሎ በውሸት እንትን ያለውን እራሱ ወርቆበታል ማለት ነው። እንግዲህ የፌትምራሱን ምራሱን ስቶ ወድቋል ማለት ነው። ግን ከዚህ ከድራማ ምን ተማራችሁ? አንደኛ እኔ የተማርኩት ሰዎችን እጎዳለሁ ስንል እራሳችን እዛው ጉዳዋር ውስጥ እንደምንገባ ነው። ለነበረን ቆይታ እናመሰግናለን። ላይክ ሰብስክራይብ አድርጉ። ባይ ባይ ባይ